ዛሬ ተዛዙረ ያያናቸው በጣም ቆንጆ ቆንጆ ፕሮጀክቶች ላይ በተለይ እንደ አዲስ አበባ ወጣት በዛት የወጣቱ ችግር ነው የነበረው የዚህ ስፖርት ማዘውተሪያ። ያው ከነበሩ ችግሮች አንዱ የስፖርት ማዘውተሪያ ቦታዎች ችግር ነው። እሱም ደግሞ ኩርፊ አካባቢ ያየናቸው የተሰራ ስፖርት ማዘውተሪያ ስፍራ በጣም ቆንጆ ነው። በሚገርም ኳሊቲ እንደሰማወት ደግሞ በሚገርም ፍጥነት ሰርቶ ለወጣቱ ዝግጁ የተደረገ ሜዳ ነው። በጣም ወደነዋል። እንደዚህ አይነት ነገሮች ደግሞ ያው ወደኛም አካባቢ ላይ ተስፋፍተው የሰፈሩ የአካባቢ ወጣት በነዚህ አይነት ነገሮች ላይ ተጠቃሚ የሆነ ጤናማ የሆነ ትልድ ምናፈራበት ነገር እንዲመቻች ፈተው በዚሁ እንትኔን ገልጻለው ማለት ነው። በተጨማሪ ያየነው የዚህ የኮልፌ አጠቃላይ ስፔሻላይዝድ ሆስፒታል ግንባታውን አይተናል። በጣም ትልቅ ፕሮጀክት ነው። ከዚህ በፊት በዛ አካባቢ ስንዘዋወር ነው አንድ ነገር እናያለን፣ ግን በዚህ ልክ ደግሞ ትልቅ ሆስፒታል መሆኑን አስተውሎ ነው አይተነውም አናውቅም፣ እና በጣም ቆንጆ ነው። በጣም ዘመናዊ ከነበሩት ሆስፒታል የተሻለ አድቫንስ የሆነ ቴክኖሎጂዎች የተገጠሙለት ሆስፒታል ሊሆን አይቻለሁ። ሁሉም ነገር ቆንጆ ነው። ሶስተኛ ደግሞ መጠን ክፍለ ከተማ ውስጥ ያለውን የጓሮ አትክልቶች ማበልፀጊያና በተሻለ ምርት ተሰጡ የተሰራውን እንደ ዌራውስ አይተነዋል። እሱም ቆንጆ ነው። በተቻለ መጠን በጤናውም በስፖርቱም በምግብም ዙሪያ መፍትሄ ለመስጠት እየተደረገበት ያለው መንገድ እንደ ወጣት ቆንጆ ነው ብዬ አስባለሁ። ዛሬ እንግዲህ በጣም የሚገርመ አይቺ የማላውቀውን ፕሮጀክት ነው ዛሬ ያየሁት። በእርግጥ ከዚህ በፊት ብዙ ፕሮጀክቶች አይተናል፣ የኮሪደር ልማት ፕሮጀክት አይተናል፣ አልፎ አልፎ ደግሞ እንደዚህ የተለያዩ ፕሮጀክቶች አይተናል። ዛሬ ግን በተለየ ከዚህ ከስፖርት ማዘውተሪያው በተጨማሪ ያየሁት የሆስፒታል ግንባታ ነው። በእውነት በጣም ሜንታሊቲ የቀየረ ፕሮጀክት ነው ያየሁት። እስከ ዛሬ ድረስ መረጃውም አልነበረኝ የሚገርምና ዛሬ ባደረግነው ጉብኝት ይህን ሆስፒታል ሳይ መንፈስ ይረካ። በእውነት በጣም ደስ በሚል ሁኔታ ነው ዛሬ ጉብኝት ያደረጉትና በኮልፌ ቀራኒዮ ክፍለ ከተማ ውስጥ ኮልፌ ከፍተኛ አጠቃላይ ሆስፒታል ተብሎ የተሰየመው ሆስፒታል እጅግ በጣም ረክቻለሁ። ውስጡ ጎብኝቼ ጎብኝቼ አይቻለሁ። ወደ አራት መቶ የሚሆን መኝታ ክፍሎች ያሉት ከዘጠኝ በላይ የአይሲዩ ክፍሎች ያሉት በጣም ሰፊ እና ግዙፍ የሆነ ሆስፒታል እየተገነባ መሆኑና ወደ ማለቂያው አካባቢ እንደደረሰ ነው የተረዳሁት። ከዚህ በፊት ከነበሩት ሆስፒታሎች የተለየ ማቴሪያል የተገጠመለት ብዙ ቴክኖሎጂዎች ያሉበት ሆኖ ነው ያገኘሁትና እጅግ በጣም ደስ ነው ያለኝ። በእንደዚህ አይነት ደረጃ ሆስፒታሎች ሲኖሩ በእውነት ያለውን የሀገራችንን የሕክምና እጥረት የሚቀርፍ ስለሆነ እኔ ዛሬ በጣም ደስተኛ ነው ኩት ይህን ፕሮጀክት በማየት እዚህ ግቢ ደግሞ አሁን ኮልፌ ክፍለ ከተማ ላይ ምን ተመልክቻለሁ የዚህ የግሪን ሀውሶችን ያለ አፈር ባገኘው ቦታ ላይ የተለያዩ የጓሮ አትክልቶችን ተጠቅመ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ መሬት ላይ ከምታመርተው ምርት ሶስት ወር አራት ወር ሳትጠብቅ በየ 26 ቀኑ እያመረትክ የምትመገባቸውን የአትክልት የጓሮ አትክልቶችን ተመልክቻለሁ። በጣም ደስ የሚል ነው። ሌላው ደግሞ ከዚህ በፊት ወላጆች የሚቸገሩበት ነገር ትልቅ ነገር አይቻለሁ። ዴኬር ተከፍቷል። ዴኬር የመስሪያ ቤት እዚህ የሚያገለግሉ ሰራተኞች ዴኬር እዚሁ ተከፍቶ ልጆቻቸው የሚውሉበት ነገር ተመልክቻለሁ። የግቢ ንጽህና ተመልክቻለሁ። በርካታ ተክሎች አሉ። የሚያማምር የጥላ ቦታ ሆነ የምትቀመጥበት መጽሐፍ የምታነብበት ብዙ በርካታ ነገር ተመልክቻለሁ እና በእውነት ይሄንን ግንዛቤው አልነበረኝም እና ዛሬ ግን ብዙ ብዙ ግንዛቤ አግኝቻለሁ በጣም ደስ የሚል ነገር ነው። በጣም ነው ደስተኛ ነኝ ዛሬ። ዛሬ ስንጎበኝ የነበረው ያው ከወረዳ አስር ነው የጀመርነው ጉብኝቱ ከመላጣ ሜዳ ማለት ነው። መላጣ ሜዳ ማለት ለረጅም ጊዜ የወጣቱ ጥያቄ የነበረበት ነበርና ያንን ጥያቄ ፍትሐዊ በሆነ መልኩ ወጣቱን ተጠቃሚ ለማድረግ አሁን በአሪፉ ሁኔታ ተሰርቶ እሱን ጉብኝተን የመጣ ነውና በጣም ነበር የሚያምረው። በቀጣይ ደግሞ ያየነው ይሄ ጤና ጣቢያ አብዛኞቻችን ወረዳ ላይ የነበሩት ጤና ጣቢያ ነበር እና አሁን ጀነራል ሆስፒታል እንደ መንግስት ተከፍቶ እሱን አይተናል። ኦልሞስት እሱም ከሰማኒያ እስከ ዘጠና ፐርሰንት ዝግጅቱ አልቋል። ትንሽ ነገሮች ናቸው የቀሩት እና በጣም ደስ የሚል ጉብኝት ነበረ። በአጠቃላይ ያየነው ነገር በጣም አሪፍ ነው። በጣም ደስ ይላል። ዘመናዊ ነው እና አብዛኛው ነገር ደግሞ ወጣቱን ያማከለ ነገር ነው እና በጣም ደስ ይላል።